እንዴት ናችሁ ተመልካቾቻችን የዚህ ዘመን ወጣቶች አዳዲስ ነገሮችን መሞከር የሚወዱ አዳዲስ ፈጠራዎችን የሚሰሩ እንደሆኑ ይታወቃል በርካቶች የራሳቸውን አዳዲስ ስራዎች ፈጥረው እየሰሩ ይገኛሉ ዛሬ ደግሞ ይዣችሁ የመጣሁት ወደ መላ ስቱዲዮ ነው መላ ስቱዲዮች በሴቶች የተመሰረተ ነው እና ደግሞ በሀገራችን ሀገርኛ በምንላቸው ዲዛይኖች በዛሁም ደግሞ በእጅ እናቶቻችን ሲሰሩባቸው በነበሩ የእጅ ጥልፎች የመብራትና ሌሎች ጌጣጌጥ ዲዛይኖችን እየሰሩ የሚገኙ ወጣቶች ናቸው ወደ ውስጥ ገብተን የሚሰሯቸውን ስራዎች እና እንዴት እንደሚሰሩ የምናይ ነው የሚሆነው። አብራችሁን ቆዩ። እንዴት ነሽ? ደህና ነሽ? በጣም የሚያምር ቢሮ ነው ያላችሁ መብራት በመብራት የሆነ እስቲ እንተዋወቅ። እሺ፣ ማሌት ይባላለሁ የመላ ስቱዲዮ ኮፋውንደር እና ጀነራል ማናጀር ነኝ። እሺ ኮፋውንደር ሲባል ሌላም ሰው አለ ማለት ነው? አ ሌላም አሉ። ምን ያህል ናችሁ? ሶስት ነን አንድ ላይ። ሶስት ሴቶች ናችሁ? አ ሶስት አርክቴክቶች ነን አንድ ላይ ማለት ነው። አንድ ላይ ነበር ግራጁዌት ያደረግነው። ከዛም በኋላ የተለያየ ፊልድ ላይ ነበር ስንሰራ የነበረው። ከዛ አንድ ላይ ተገናኝተን ለምን በራሳችን በሙያችን አንሰራን በሚል በኢንቴሪየር ዲዛይን ጀመርንና ና ብዙ ጊዜ ምንድን ነው የምናየው ችግር? ኢንቴሪየር ላይ እየሰራን ብዙ የሚያጋጥመን ችግር መብራቶች ላይ ተመሳሳይ ነገር ነው ያለው። ሌላ ነገሮች ላይ ብዙ ነገሮች ይኖራሉ እንደ ምርጫ ነገር ማለት ነው። መብራቶች ላይ ግን ጀስት ኢምፖ ስፖርት ሊሆናሉ ሁሉም ነገሮች ፖት አድርገን በቃ ጀስ ላይት ብቻ ነው የኖረው። ብርሃን ከመስጠት ባሻገር ምንም አይነት ጥቅም የላቸውም እና እነሱን ችግሮች ስላየን ሞር ወደ መብራቶች ገባን ማለት ነው። ስለዚህ መላ ስቱዲዮ መቼ ተጀመረ? መላ ስቱዲዮ በ2014 ተጀመረ። የዛሬ ሁለት ዓመት ሶስት፣ ገና ሶስት ነው። ስለዚህ መጀመሪያ በኢንቴሪየር ዲዛይን ጀመራችሁ አርኪቴክት እንደመሆናችሁ፣ ከዛ ደግሞ ድክመቱ ያለውን የኢንቴሪየር ዲዛይን ስትሰሩ ከላይት አንፃር ያገኛችሁትን ድክመት ተጠቅሟችሁ ወደዚህ ስራ ገባችሁ ማለት ነው። ምን ምንድን ነው የምትሰሩት? አሁን እኛ የምንሰራው ኢንቴሪየር ዲዛይን ከዛ ላይቲንጎች ነው የምንሰራው ማለት ነው። መብራቶች፣ የግድግዳ ካንቫሶችን ስራ መጀመሪያ እንደዛ ነበር እየሰራን የነበር ነው እና ካንቫሶቻችን ምንድን ነው ወደ መብራት አምጥተን ከቢዩቲ በዘለለ ፋንክሽን እና ካልቸርን ጨምረንለት አንድ አይነት የሆነ ነገር ለምን አንሰራም በሚለው ወደ መብራት አድርገነው ማለት ነው። ዛሬ ነው የመጣውበት ነገር። አሁን መብራቶቻችሁ በጣም ይለያ ይለያሉ ሌላ ቦታ ከምናገኛቸው መብራቶች ገበያ ላይ ካሉት በጣም ይለያሉ እና ይሄ በእጅ የተሰሩ አይነት ስሜት አላቸው። እስቲ ስለ መብራቶቻችሁ ትንሽ ንገሩ። እሺ፣ ስለ መብራቶቻችን ኦልሞስት ወደ 95% በእጅ ነው የሚሰሩት እና በተፈጥሯዊ በሆኑ ማቴሪያሎች ነው እየሰራን ያለነው፣ በሸክላ እና እነዚህ በእጆቻችን የምንሰፋቸው ስፌቶች ናቸው። እነዚህ መብራቶች ደግሞ ምንድነው የየራሳቸው የሆነ እንትን አላቸው ስቶሪቴል ያደርጋሉ ሁሉም የተለያዩ መብራቶች የየራሳቸው የሆነ ባህል ይናገራሉ ባህልን ታሪክን ትውፊትን ይናገራሉ ማለት ነው ከጀርባሽ ያለው እስቲ ለምሳሌ ለምሳሌ ይሄኛውን ቀዳማዊ እንለዋለን ከለር ፉሎች ነጮች ናቸው የከለር ምንድን ነው ጎፈሬዎቹ ደግሞ ኢትዮጵያዊ ናቸው ኢትዮጵያዊ መቅደማችንን ለማሳየት ቀዳማዊ እንለዋለን ስለዚህ ሁሉም የየራሳቸው ስም አላቸው ከስማቸው ባሻገር ደግሞ የራሳቸውን ታሪክ ይናገራሉ ማለት ነው ስለዚህ እኛ ይሄ እኛ ኢትዮጵያውያን ቀዳማዊ መሆናችንን ይናገራል። ደስ ይላል ሃሳቡ። እነዚህ ደግሞ ስታያቸው የመረጋጋትን ስሜትን ይፈጥራሉ። እነዚህ ዓይናቸውን ከድነዋል። ዓይናቸውን ከድነው ሜዲቴት እያደረጉ ይመስላል እንደዛ ነገር ያቸው ይሄኛው ደግሞ ትንሽ ለየት ያለ ነው። አው እነዚህ ደግሞ የአክሱም ፓተርኖች ላይ መስኮቶች ላይ መስኮቶች ላይ ያሉት አለ መስኮትና በሩ ላይ ያለው ነገር አው እነሱን ወስደን ነው የሰራናቸው ማለት ነው። ስለዚህ እንደዚህ እያንዳንዱ የምታያቸው ነገር የተለያየ አይነት የራሳቸው የሆነ ትርጉም አላቸው። አራት ማዕዘን የራስጌ መብራት ላይ አልተለመደም። እናንተ ጋር ለየት ያለ ነገር ነው ማስባል፣ እውነት ነው። እንዴት የሰውን የተለመደውን ነገር መቀየርና ማስለመድ ሚከብድ ይመስለኛል። አዎ ይከብዳል። ልክ ነሽ። ግን አሁን ብዙ ጊዜ ምንድነው፣ አሁን ከላይኛው ያለው ክብ ከሆነ ከታችኛው ያለውም ነገር አብሮት መቀበል አለበት፣ ክብ መሆን አለበት። ስለዚህ የመጭ ምንድነው፣ ታችኛውን ቤዙን ለመቀየር ስናስብ ላይኛውም አብሮት መሄድ ሼፕ መሆን አለበት። ስለዚህ አራማዘን ከሆነ አራማዘን መሆን አለበት፣ ለየት ያለ መሆን አለበት። ከዛ ደግሞ ከፓተሩም ጋር አብሮ መሄድ ስላለበት። በክብ መሰራት ብዙም ፊል ስለማያደርገው እዚህ ጋር አብሮት ስለማይሄድ፣ ለዛም ነው አረማዘን ማዘን የተጠቀመው ማለት ነው። ዋው በጣም ደስ ይላል። ትንሽ ነገር ደሞ እናውራ። አርክቴክቶች ናችሁ፣ ከዛ ወደ ኢንተሪየር ዲዛይን የስራ አንዱ አካል ስለሆነ ወደዛ መጣችሁ፣ ከዛ ደግሞ ወደዚህኛው ማለት ነው። ምን ያህል ነው ተቀባይነቱ? ተቀባይነቱ ያው ጀስት ሰውን በአዲስ ነገር ለማስለመድ ትንሽ ይከብዳል፣ ግን ቢሆንም ያው አሁን ተቀባይነት እያገኘ ነው። በዚህ አመት ውስጥ በደንብ ተቀባይነትን አግኝተናል። ሞር እንትኖች ኤግዚቢሽኖች፣ ላይ እነዚህ ኢቨንቶች ላይ ምናምን በሚሳተፍበት ጊዜ ሰው ኤክስፔሪየንሱ በሚኖርበት ሰዓት አንድም ሁለትም ሶስትም እያየሽ ሲሄድ ተቀባይነቱም እየጨመረ ይሄዳል ማለት ነው። እኔ አንድ በጣም ከወጣቶች ወጣቶች ናችሁ፣ ከዛ ላይ ደግሞ ሴቶች ናችሁ ሶስታችሁም እና በጣም የሚያስገርመኝ አንዱ ነገር ይሄ ተቀጥሮ የመስራት ብቻ ሀሳብ ያላቸው ሰዎች በቀ ግራጁ የታደረግም ቶሎ የሚቀጥራቸው ተቋም ወደ መፈለግ ጋ ነው። የእናንተ ነገር እንዴት ነበረ? እኛ ተቀጥረን ስንሰራ የነበረበት አንድ አመቱን ተቀጥረን ሰርተናል። ግን ምንድን ነው ሁላችንም በተለያየ ፊልድ ነበር፣ ምንም ባልተማርንበት ፊልድ ማለት ነው። ለዛ ግን ምንም እንትን አላየንበት ማለት ስትማሪ ክሬቲቪቲ በየቀኑ አዳዲስ ነገር ማድረግ፣ የሆነ ነገር መጨመር ምናምን ነበር ስንማርበት የነበር ነው። ያን ነገር ስላላስቀጠለልን ለምኔ፣ የራሳችንን ነገር አንድ ላይ ተሰብስበን አንሰራም በሚለው አንድ ላይ ተሰብስበን የራሳችንን ነገር ማለት ክሬቲቪቲያችንን የምናወጣበትን መንገድ ከኢንቴሪየር ባለፈ ወደ ላይቲንግ አድርገን መተናን ማለት ነው። እኛ ጋር ለሴቶች ያለው አቀባበል ትንሽ ይከብዳል። ምናልባት ደግሞ ሴቶች በመሆናችሁ ምናልባት በጣም ተቸገርን፣ በቃ ወንድ በሆነ ኖሮ ብላችሁ ያሰባችሁበት ጊዜ ነበር? አዎ ብዙ ጊዜ የምንቸገረው እንደዚህ መብራት ላይ ምናምን ሲሆን ስፔሲፊክ የሆኑ ፕሮዳክቶች ላይ ወይም ደግሞ ኤለመንቶች ላይ ሲሆን ብዙም አትቸገር ማለት፣ ሴቶች ላይ ሞር እንትን ዲቴል የመስራት እንትን አላቸው ተብሎ ስለሚታሰብ ያን ያህል እንትን የለውም። ግን ኢንቴሪየር ላይ ስንሰራ ግን ወደ ኮንስትራክሽን ስንገባ ምናምን ብዙ እንቸገራለን። ወንዶች አይደሉም የማሳካት እንትን የላቸው ምናምን ተብለው አንድ ሶስት አራት ኢንቴሪየሮች በዚህ ምክንያት የቀሩም አሉ። እነት ሴት ስለሆናችሁ ብቻ ሴት ስትሆኑ ያው ብዙም እንትን ተቀባይነት ማለት የመጨረስ እንትን የላቸውም ተብሎ ይታሰባል መሰለኛው በእኛ ማህበረሰብ ነው። ኮንስትራክሽኑ ላይ ወንዶች ናቸው የተለመዱት፣ ወንዶች ነው የተለመዱት እና እኛ ደግሞ ያው ማኔጀር አድርገሽ ማሰራት ችግር ማለት ምንም እንትን የለውም፣ ማድረግ የማድረግ አቅሙ አለ። ሴትና ወንድ ተብሎ እንትን የአቅም ጉዳይ አይደለም ያለው ግን መሬት ላይ የሆነ ነገር ሰዎች አንድ የሚያደርጉት ትንሽ ይከብዳል። እሺ ወደ ሌላኛው አይነት ዲዛይናችሁ ደግሞ እንሂድ። ለየት ያለ ነገር አለው። ከፊት ወጣን፣ ከፊት ደግሞ ወጠናል። የኛው ደግሞ ድሮ እናቶቻችን እጃቸው ላይና አንገታቸው ላይ የሚነቀሱት ንቅሳት ነው። ንቅሳት እንለዋለን። ብዙም ሰው ሪኮግናይዝ ማድረግ ስለሚችል አያውቀውም እንጂ የት ቦታ እንዳለ ግን የት ነው ማውቀው። ከዛ ደግሞ ወደዚህ መጥቶ ስታዩ ደግሞ ትንሽ ለየት ይላል። ፊት ላይ ከምናውቀው ብዙ ጊዜ ስንነግራቸው ንቅሳት፣ የድሮ እናቶቻችን ስንል ነው ቦታ አውቀዋለሁ የሚሉት እንጂ መጀመሪያ አያውቁም። ደስ ይላል። ሀሳቡ ራሱ እንዴት መጣላችሁ? ይገርማል። የድሮ ባህሎቻችንን ለመናገር ስለሆነ ድረስ ያለውን ነገሮች ብዙ ነገሮችን እየሞከርን ነው እየመጣን ያለ ነው። ከዛ ውስጥ ደግሞ የእናቶቻችን እዚ ጋር የቀረ ባህል አለን። ስለዚህ እንዲያስታውሱት ወደ መብራት አድገና መጣና ማለት ነው። ሰው ፊቱ ላይ ከመነቀስ የራስጌ መብራቱ ላይ በዘዌ ደግሞ። እነዚህ ሸክላ ናቸው፣ በእጅ ነው የሚሰሩት ቅድም እንዳልኩሽ ከ95% በላይ በእጅና የተፈጥሮ ማቴሪያሎች ነው እየተጠቀምን ያለነው ይሄ ሸክላ ነው ያው ቅድም ለፍሎር ላምፖች ደግሞ በዋንዛ ነው የሚሰሩት እነሱም እንዳልኩሽ በእጅና በናቹራል ማቴሪያሎች ነው እየተሰራ ያለው ማለት ነው ደስ ይላል በጣም ይሄኛው ደግሞ አቡጃዴ ነው አቡጀዴ አይደለም፣ ሌላ አይነት ጨርቅ ነው። እነቀማቸው ይመስላል ብዙ ሰው እንደዛ ነው የሚለው። ድሮ እናቶቻችን ለአልጋ ልብስ ለሶፋ ጨርቅ ደግሞ ከላዚ ጣል የምትደረግ ላይ በእጅ ይሰሩ ነበር እና እሱ ማስታወሰው ነው። አቡጀዴ ነበር አይደለም፣ ግን እሱን የሚመስል ነው። ከእሱ ነው ሀሳቡን ያመጣ ነው፣ ግን እሱ የሚመስል ነው። ሌላ አይነት ጨርቅ ነው፣ አቡጀዴ አይደለም። እሺ ይሄኛው ተመሳሳይ ነው ግን ያላለቀ ነው ወይስ? ያላለቀ አይደለም ያለቀ ነው። ብዙ ሰው እንደዛ ሊል ይችላል። ግን ምን መሰለሽ ቀለማት ፊታቸው ላይ ወይ ጭንቅላታቸው ላይ ስለለመደ ኦኬ፣ እዛ ጋር የነበረው አሁን ለምሳሌ ብዙ ሰው ምን ይላል? በጣም ይጮህ ነገር አልፈልግም የተረጋጋ ነገር እፈልጋለሁ። ግን ሲታይ ያ ነገር ያለው ካራክተሩን ያለቀቀ ይላል። ስለዚህ ቤዥ ፓተርን ምንድነው? ቤዥ ቤዝ ስላለው በቤዥ ክር ተደርጎ የራሱን ፓተርኑ ተጠቅመን ምንም የማይጮህ ነገር እና ግን ሲታይ በደንብ የራሳቸው ካራክተር ያላቸው የማይለቁ ነው ይሆናል ማለት ነው። የሰው ፍላጎት እኮ በጣም ብዙ ነው። አዎ ብዙ ነው። እነሱንም በደንብ እያሟላል። እንዴት ነው የምትሰሩት? የተዘጋጁ ነው የምታቀርቡት ወይስ ደግሞ ሰው እንዲህ አይነት ነገር ስሩልኝ ብሎ ይመጣል? እኛ እየሰራን ያለ ነው እንዳልኩሽ፣ ቀደም የራሳችንን ሳምፕል እናስቀምጣለን። ሰው ደግሞ የራሱ ዲዛይን አለኝ ሚል ከሆነ የራሱን ዲዛይን ይልክልናል። እኛ በምንፈልገው ወደ ላይን አርት እናወርደውና ላይን አርት ነው እየሰራን ያለን። ስለዚህ ወደ ላይን አርት ካወረድን በኋላ በላይን አርት መሰራት የሚችል መሆኑን እናሳውቀው እና በሱ ዲዛይን መሰረት ይሰራለታል ማለት ነው። እንደገና ደግሞ ከኢንዲቪጁዋል ከስተመሮች ውጪ ደግሞ ኢንቴሪየር ዲዛይነሮችም ፓርትነሮችም ስለሆኑ የሚፈልጉትን አይነት ስታይል መፍጠር ሲፈልጉ በኢንቴሪየራቸው ላይ ለምሳሌ አሁን ሜክሲካን እንትን ሬስቶራንት ፈልገው ነበር እና አንድ ከስተመራችን እሱን ለመስራት የራሳችን የሆነ ማቴሪያሎች ተጠቅመን አንዳንድ ማቴሪያሎችን ወስደን የእሱን አይነት ማቴሪያል ምንድን ነው የእሱን አይነት መብራት ሰርተንለታል ማለት ነው። ስለዚህ ኢንቴሪየር ዲዛይነሮቹም አሉን፣ ከነሱም ጋር የሚፈልጉትን ነገር ይሰጡናል። እኛ በራሳችን ማቴሪያል በሚፈልጉት አይነት አድርገን እንሰጣቸዋለን ማለት ነው። ከኢንዲቪዥዋል ባሻገር ማለት ነው። እዚህ ጋር ለየት ያለ መብራት እያየው ነው። ምናልባት ይሄ ማለት ነው የሜክሲካን ስታይል ላይት ኮፍያ እያደረገ ይመስላል፣ እንደዛ ነገር ይመስላል። እነሱን ፈለገው በራሳችን ማቴሪያል ራሳችን ኤክስፐሪመንት ሰርተን የሰራናቸው ናቸው። ከመጀመሪያ በሌላ ነገር ማቴሪያል ሰርተን ሁለት ሶስት የአራት ዙር አድርገን ከዛ በኋላ መጨረሻ ላይ ፋይናል አውትፑት እንደዚህ ሆኗል ማለት ነው። እንዴት አሰባስት ኮፍያ ማድረጉን መጀመሪያ ከክላይንት የመጣ ነው ማለት ከኢንቴሪዮር የመጣ ነው። ከዛ በሰሌን ነገር ሞከር ነው፣ እንደሱም አይሆንም፣ ቲፒካል ነው የሚሆነው። ያም ስለማይሆን ስታይሉን ይመስለዋል ነው እንጂ ማቴሪያሉ እንደወረደ ስለሚሆን ማቴሪያሉን ለምን ቀይራል፣ ሼፑን ራሱን አድርገን እንደዚህ እንሰራው በሚለው የራሳችን ማቴሪያል ተጠቅመን፣ ከዛ ጀስት ፋይናላይዝ ለማድረግ ከላይ በፋብሪክ አልብሰ ነው ሰራው ማለት ነው። ከላይ በጨርቅ ማለት ነው። ከላይ በጨርቅ ያምራል በጣም። ስለዚህ እናንተ እዚህ ቢሮ ውስጥ የሰራችኋቸውን እንደ ሳምፕል ታስቀምጧችኋላቸው፣ ከዛ በኋላ ክላይንቶች መጥተው ያዩትን የወደዱትን ይወስዳሉ ማለት ነው። በጣም ነው የሚያምሩት። ገበያ ላይ ከምናገኛቸው በጣም የሆነ ሂውማን ኢንትረስት ያላቸው ይመስለኛል አይደል? እዚህ ጋር መብራቶቹ ላይ ያለውን አይነት ስዕል እያየሁኝ ነው ቀለማት ያሉት ምናልባት ቅድም ነግረሽኛል እኛ ጥቁሮች ኢትዮጵያውያን ወደፊት ነጮች ደግሞ ወደኋላ ቀዳማዊነን የሚሉ አይነትችንን ለማሳየት። ስለዚህ ከመብራት ባሻገር የግድግዳ ላይ ስዕሎችንም ትሰራላችሁ ማለት ነው። ቅድም እንዳልኩሽ ከመብራት መጀመሪያ ካንቫስ ላይ ነበር ትንሰራ የነበረው እና ብዙም የመጠቀም እንትናችን ባህላችን በጣም ሎ ነው እና ለምን ፋንክሽን ሰተንለት ባህላችንን እያስተዋወቅን መብራትና አርትን አንድ ላይ አድርገን ለምን ብንሰጣቸው ሙሉ ባህላቸውንም ያውቃሉ፣ ቤታቸውንም ያሳምራሉ። ሁለቱንም ፋንክሽነል፣ ሁለቱንም እንትን እንስጣቸው በሚል ነው ወደ መብራት የመጣ ነው ማለት ነው። በጣም አሪፍ። እንዴት እንደሚሰራ ማየት እንችላለን? ይቻላል። እንዴት ናችሁ? ሰላም ነው። ሲያምር እኔ ይህንን ስራ ማቀው ድሮ እናቶቻችን ቁጭ ብለው አቡጀዴ ላይ ሲሰሩት ነው። እና መጀመሪያ ለምን በእጅ መስራትን እንደመረጣችሁ ነገር ነው። ለምን ዘመን ዘመን ባለ መልኩ በሲንጀር ሊሆን ይችላል በሌላ ነገር ለመስራት አላሰባችሁ? እኛም እየሰራን ያለውን አሁን እንዴት መሰለሽ በእጅ እንዲሰራ መ- ዘጠና አምስት ፐርሰንት በእጅ የሚሰሩ ማቴሪያሎች እና ናቹራል ማቴሪያሎች ነው ያልኩሽ ቅድም ስለዚህ በእጅ እንዲሰራ የፈለግ ነው የራስሽን የሆነ ሶል ነው እያወጣሽ መሰለች ነብስሽ ፋብሪካ ሲሆን ግን ምንም እንትን የለውም ምን ልበልሽ የሆነ የሚሰጥ ነገር ነገር ሁሉም ሰው መስፋት ይችላል የእናንተ የሆነ ብቻ አይሆንም ኤክዛክትሊ እንደዛ ነው እና ያ የኛ ደግሞ የራሳችን የሆነ ካራክተር ስለሆነ እየሰፋ ነው ምንሰጠው ለዛ ነው እስቲ ንገሪ ከምንድን ነው ምትጀምሩት? የምንጀምረው መጀመሪያ ስኬች ከማድረግ ነው። መጀመሪያ ምን ሊመስል ይችላል የሚለውን መብራቶቹን፣ ከቤዛቸው ሼዳቸው፣ ምን ሊመስል ይችላል ማቴሪያል ምን መሆን አለበት የሚለውን ነገር ስኬች እናደርጋለን። ከዛ በኋላ ወደ ኮምፒውተር እንቀይረውና ምን ሊመስል ይችላል ሳይዙን ማስተካከል፣ ከዛ በኋላ ወደዚህ ድሮ እናደርገውና ከዛ መስፋት እንጀምራለን ማለት ነው፣ ፔንት ከተደረገ በኋላ። ስለዚህ መጀመሪያ ስኬቹ ይደረጋል ከዚህ፣ ከዛ ወደዚህ ድጋሜ ስኬቹ ይደረጋል በትልቅ ሳይዝ ከዛ ወደ መስፋት እና ፔንት ወደ ማድረግ ነው የምትሄዱት። እዚህ ጋር ደግሞ የግድግዳ ላይ ትም መስራት እየጀመራችሁ እያየ አዲስ ነገር እየሞከራችሁ አዲስ ነገሮች አሉ። እዚህ ጋር ያልተሰሩ ነገሮች ማለት ነው፣ እንደ ሀሳብ ያሉት መላ ለምን አላችሁት? መላ ያለበት ምክንያት ሶሉሽን መስጠት ነው ለሰው መፍትሄ የቸገረውን ነገር ማቅረብ ነው። ስለዚህ መላ ያለበት ምክንያት ለዛ ነው። አዳዲስ ነገሮች ቸግሮን ነበረ። ስለዚህ ዛቹ ነው መጣጫል። አዎ ይዘን መጣና። የወደፊት ሐሳባችሁ ምንድን ነው? የወደፊት ሐሳባችን ኢትዮጵያን በመብራት ባሻገር ኢትዮጵያን ባሻገር አፍሪካን የማስጠራት ነው አላማችን ማለት ነው። እና ብዙ ጊዜ የሚታየን ነገር ደግሞ እኛ የምናምንበት መብራት ከመብራትነት ባሻገር እየታየ አይደለም። ብርሃን ከመስጠት ባሻገር መታየት አለበት። የሰውን ስሜት፣ ባህልን አጠቃላይ የሚለበልሽ ህይወት ነው መብራት የአንዳንድ ባህሪ የሚቀየር ነው። አሁን ከቤት ስራ ደክሞሽ ስትመጪ የሚመጣው ብርሃን አለ፣ ነጭ ብርሃን አለ። ተፈጥሮም አለ ነጭ ብርሃን ነው። ተመሳሳይ ሙድ ነው የሚቀጥለው ቀንም ማታም ማለት ነው። ስለዚህ ግን ስትገቢ የራስሽ ሆነ የተረጋጋ ነገር መፍጠር አለብን። ስለዚህ ሁሉንም ነገር የሚቆጣጠርልን አእምሯችን፣ ስሜታችን የሚቆጣጠርልን እሱ ስለሆነ እኛ ደግሞ በዛ መሰረት የራሳችንን ባህል፣ ትውፊታችን፣ ባህላችንን፣ ሁሉንም ነገር ማስተዋወቅ በመብራት ማለት ነው። ከዚህም ባሻገር በደንብ ማየት አለብን መብራትን ማለት ነው ትልቅ እይታ ነው በጣም ይሄንን እኮ የሚያዩት ባለሙያዎች ናቸው ስለዚህ ከባለሙያ ባሻገር ማህበረሰብ ውስጥ ይሄ ሀሳብ እንዲሰርጽ ነው የምንፈልገው ስራው ቁጭ ማለትም ብዙ ነገር የሚጠይቅ ይመስለኛል የዚህ ስራ ከባዱ ነገር ምንድን ነው ከባዱ ነገር ወደ መሬት መውረድ ከዲዛይን ወደ መሬት መውረድ ማለት ማቴሪያል አሁን ለምሳሌ አስበንበት ወደ ማቴሪያልነት ስንፈልግ ብዙ ነገሮች እየሉም እዚህ ሀገር ላይ። እኛ ራሳችን ነው እየሰራን ያለ ነው። እየሰራን ስልሽ በእጅ ነው የምንሰራቸው። አሁን ለምሳሌ ኢምፖርትድ ማቴሪያሎችን ስታይ ብዙ ነገሮች ቀላል ነው፣ ዲቴይሎቹ ምናምን በደንብ አሉ። እዚህ ጋ ግን ስንመጣ ብዙ ነገሮች ይጎሉናል፣ እና ያንን ነገር ግን ባለው ማቴሪያል አድርገን በጣም ብዙ ስትራግሎችን አልፈን ነው እየሰራን ያለ ነው። እና ወደ ምሬት መውረድ በጣም ትልቁ ስራግ ነው። በዚህ ሁለት ወደ ሶስት ወደ ተጠጋው ዓመታችሁ ውስጥ ምን ተማራችሁ? እንደ ተቋም፣ እንደ ቡድን እንደ ተቋም የተማርንበት አንድ ነገር ላይ በደንብ መስራት፣ ዛሬም ነገ የሚያልች ስትራቴጂ፣ የራስሽን ማንነት እና በደንብ ፐርፌክት የሆነ ፕሮዳክትን እናመርታለን። መጀመሪያ ስንጀምር የነበረው እና አሁን ያለን በጣም ቢግ ዲፍረንት አለ፣ ግን ሀሳቡ ሴም ነበር። የሆነ ነገር ላይ ማስጨመር፣ የሆነ ነገር ላይ ስትጨምር በት ፐርፌክት ይሆናል። ከዛም ደግሞ የንችን ውስጣዊ ኢንተንሽን ታወጭበታለሽ ማለት ነው። ሴቶች መሆናችሁ አንድ ላይ መሆናችሁ የጠቀማችሁ ነገር ብዙ ነገር ላይ ዲቴል። ሴቶች ሲባሉ ዲቴል የማየት እንትናለን፣ እንከንደለም እናወጣለን። አዎ በደንብ እነሱ እነሱ ነው። እራሳችን እርስ በርስ እየተነጋገርን እየሞላናቸው እንደምንሄድ ማለት ነው። እሱን የጠቀመን። እሺ መልእክት ካላችሁ ምናልባት፣ እኛ ሴቶች ብንሆንም ምንም ነገር መስራት እንችላለን አይነት፣ ምክንያቱም ቅድም የነገርሽኝ በጣም ከባድ ነው ሴት መሆን ያልችል ፓርት አለና መልእክት ካለ ማስተላለፍ ይቻላል። ያው መልእክታችን ምንድን ነው? ሴቶች ብንሆንም በደንብ እንሄድበታለን። ያንን ነገር ወደ ኋላ ሊያስቀረን አይችልም። እስከም ያሰብንበት ደረጃ ኢትዮጵያንም አፍሪካንም የማስጠራት ራዕይ ነው ይዘን እየተንቀሳቀስን ያለነው፣ እዛ ድረስም እንደርሳለን። ይሆናል ይሳካል፣ ብዬሽ አስባለሁ። በጣም አመሰግናለሁ። ስራ እንደስፈታሁሽ አስባለሁ። በመላ ስቱዲዮ ወደ ስራ መመለስ ትችላለሽ። አመሰግናለሁ። መልካም ስራ ይሆንላችሁ። ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። መልካም ጊዜ ይሆንላችሁ።